አይገባኝም። ምን ያልሽን ያለሽው አንቺ ኮላሌትሽን ለትሽን እንድትሰጫ ትፈልጌ ነበር። ምን አሁንም ቢሆን ልጅሽን ያለ ሀሳብ እንድታሳድግ የሚረዳሽ ገንዘብ እኔ ጋር አለ እያልኩሽ ነው። መልስሽን እየጠበቅኩ ቆይ። ግን ሁላችሁ ምንድን ነው የሆናችሁት? እንዴት ነው ደፍረሽ እንደዚህ አይነት ነገር እንዳደርግ የምትጠይቂኝ? በነገራችን ላይ እኔ የሚያሰብኩትን ነገር ለማሳካት ከሮቤል ይበልጥ መጓዝ እንደምችል ከዚህ በፊት ታውቂያለሽ፣ አሁንም እንድታውቂልኝ ነው የምፈልገው። ፈጣሪ ግን እንዲያው ምን በድለው ነው በዚህ ልክ እየቀጣኝ ያለው? የገባሽ አልመሰለኝም ሳሮን፣ ሁለት ጥቅም ነው እያቀረብኩልሽ ያለሁት። አንደኛ ልጅሽን ታድኛለሽ፣ ሁለተኛ ደግሞ በቀላሉ ሀብታም የምትሆኝበትን ገንዘብ ታገኛለሽ እያልኩሽ ነው። አትልፊ። ይህንን ነገር በጭራሽ አላደርገውም። በነገራችን ላይ ትላንት ልጅሽ በጣም ታማ ነበር ሺ። እንደዛ ትንፋሽ አጥሯት ስታጣጥር ሳያት በቃ የምትሞት መስሎኝ ነበር። ይሆኖች የተረገማችሁ ሰይጣን ናችሁ፣ ሁላችሁም አንድ አይነት አውሬዎች። ታውቃለህ ሳሚ፣ ከአንተ ጋር እያሳለፍኩት ያለሁት ጊዜ በሙሉ ህልም እየመሰለኝ ነው። ለዛም ፈጣሪ እባክህን አታንቀኝ ብዬ ጸለያለሁ። እንዲሁም አንድ ነገር ታውቃለሽ? ከዚህ በፊት ያልሽኝን ነገሮች እያሰብኩበት ነበር። የትኛው? ይሄ ጋብቻ ትዳር ነው ያልሽው። ሳምዬ ጥሩ ዜና ልታሰማኝ ብቻ። ባልሆነ ሰው የሚወደውንና የሚፈልገውን ባጣበት ዘመን ለዛውም መወደድ ለዛውም መፈለግ ትልቅ እድል እኮ ሳምዬ፣ እንደነገርኩ አንተ የፈለክበት ቦታ መኖር እንችላለን። የፈለክበት ለምን እንጦርጦስ አይሆንም? ብቻ ከአጠገቤ አትራቅ የእኔ ኩቻ። እኔ ወደፊት የምንኖረው ኑሮ እንጂ የምንኖርበት ቦታ አሳስሙኝ። ያውቅ ደሞ ነገሮች መስመር መስመራቸውን እያዙ የማማየም ነገር በቅርቡ ይስተካከላል። ስለዚህ እኔ በፍጥነት ስራ መጀመር አለብኝ ማለት ይስተካከላል። ስትል እንዴት? ልክ ከቫኬሽን እንደመጣን ስራ ፊልድ ብሎ እኔ ነበር ተገናኝተን አውርተን? በጣም ደስ የሚል ዜና ነበር። ምንድን ነው እሱ? እሺ ባክ ባክሽ፣ እንዴት ነበር? አሪፍ ነበር። እድሜ ለሚስት ከኩቻ ጋር የማይረሳ አሪፍ ጊዜ አሳልፈን መተናል። አይገርመም? የእናንተን የመዝናኛ ወጪ እሷ እንደሸፈነች አልነገረችኝም ነበር። እንግዲህ ቤዛ ነው ከዬ። እኔ ይቅርታ ጠይቃለሁ ማለት ነው። ያው አሁን ላይ እኔ ስራ ፈት ባለሁ፣ እኔም የበኩሌን አስተዋጽኦ ባደረግ ደስ ይለኛል ማለት ነው። የእውነት ሱራፌል ከምገምትህ በላይ ጥሩ ሰው ነው ያገኘው። ቆይ ምን ሆኜ ነው ያን ሁሉ ጊዜ እንደዛ ሳሳድድ ይኖርኩት? አንተም እስከዛሬ ሚስቴን በመጠበቅ ባለ ሁለቴ መሆንን አትርሳ። ኤኒዌይስ አሁን በአስቸኳይ ቸኮይ ፈለኩ ስለ እህት ሕክምና ለማውረት መቼም እሷን በመርሳት ይቅርታ ታደርግልኛለች ብዬ አስባለሁ። እንኳን አንተ እኔ እሱ ወንድሟ ረስቻታል ነበር። ልክ ነህ። ቤዛን ከጠላቶች አለመጠበቅ ስትል የእናትህን ልጅ ረስተሃል። አሁን አንተን የመደገፍ ተራዬ ነው። ግዴለም ለቤዛ ብቻ ጥሩ ባልሆንላት ለእኔ ያበቂ ነው። ለማንኛውም ጊዜ እና አልሻማብህ የማማ ህክምና የሚቀጥልበትን መንገድ እያመቻቸው ነው ማለት። አሁን ላይ ገንዘብ አዘጋጅቼ ነው ማለት። ያን ሁሉ ገንዘብ ከየት አምጥተነው? ቆይ እኔ ኮ ቤዛ አካውንት ባዶ እንዳይሆን ብላ የተወሰነ ገንዘብ አስቀምጣልኝ ነበር፣ ግን እሱ በቂ ስላልነበረ መኪና ይሸጨታል። ያው ቤቱን ብቻ እንደመለስኩላት ታውቃለህ አይደል? እና መኪና አንሸጠ ነው እቴን የምታሳክመው? ሳሚ ይሄ ነገር ውዴታም ሳይሆን ግዴታም ጭምር። ቆይ ስለዚህ ጉዳይ ቤዛ ታውቃለች እስካሁን አልነገርኳትም ግን ያው መኪና ይታለ ማለቷ ስለማይቀር መንገድ አይቀርም። አሁን ለማንኛውም የማማ ዶክተር ጋ ሄደን ፕሮሰሱን ጀምርላት ይቻላል እውነት ግን በቃ ሱራፊል በጣም ልዩ ሰው ሆኖ ነው ያገኙት በጣም አብረን እኮ ሆስፒታል ሄደን ዶክተሮቹ በደንብ የተሻለ ምርመራ አድርገውላት ውጭ አገሬዳ እንደምትታከም ነግረኛል በቃ ተመስገን ነው አረ ይሄማ ተመስገን ነው የሚባለው፣ ሌላ ምን ይባላል? ተመስገን ፈጣሪ በቃ ልፋታችንን አይቶ እያየ ነው ማለት ነው። ይሁን ነገር ንብላ በጣም ብዙ እያሰብክ እኮ ነው። የመካንነት ምርመራ ውጤቱ አሳስበው እኮ ነው። ሊቀር ይችላል። በእርግጥም ስለሱ በጣም እያሰብኩ ነበር። ስለዚህ ሌላ የሚያሳሰበ ነገር አለ ማለት ነው። የኔ ፍቅር፣ ትናደጂብኝ ወይ አታምኝ አላውቅም። ትናደጂብኝ ወይ አንቺ ደስ እንደሚልሽ ሽ ባላውቅም አንቺን ሳላስፈቅድ አንድ ትልቅ ነገር አድርጌያለሁ። ምንድን ነው እሱ? መኪና የሸጫት አውቃለሁ። ማማዬን ለማሳከም ብለ መኪናው እንደሸጥኩ አውቃለሁ። ስለዚህ ነገር ሳሚ ነግሮሻል ማለት ነው? ቆይ ሚስጥርም ለማድረግ አስበህ ነበር? የኔ ወዲህ ይህን ነገር ለእኔ መንገር አይሻልም ነበር? መኪናህንም እኮ መሸጥ አይጠበቅብህም ነበር። ምናልባት ይህን ነገር ስነግርሽ ሽንገላ ሊመስልሽ ይችላል። ከዚህ በኋላ ለእኔ ቁስ ዋጋ የለ ሰው ይበልጥብኛል። እሱንማ በተግባር እያሳየኝ እኮ ነው። ያቺ ምስኪን ታከማ መዳኗ ለእኔ ሕሊና እረፍት ይሰጠኛል። ትድናለች። አሁንም ፈጣሪ ከኛ ጋር ነው ያለው። ነገሮች መስመር እያያዙልን ያሉት የቀረው ደግሞ ልጅ የመውለድ ህልማችን ነው። እሱንም ደግሞ ዛሬ ሄደን እናረጋግጣል። አልዋሽሽም፣ በጣም ፈርቻለሁ ቤዛ። ምንም የሚያስፈራ ነገር የለም ውዴ። ያንተን አላውቅም፣ በእኔ በኩል ግን ውጤቱ ምንም ይሁን ምን በአንተ ላይ ያለኝን አቋም በፍጹም አልቀይርም። የእኔ ፍቅር፣ ለአንቺ ያለኝ ፍቅርና አክብሮት ከአንደበት የሚወጡ ቃላቶች ይገልጹልኝ። ከቃላት በላይ በተግባር እየገለጽክልኝ ነው። በጣም አፈቅራለሁ። እኔ ማፈቅርሻለሁ። በል ቡና እንጠጣ። ቆይሽ አሁን ምን ቀረ? ስለ ቤዛ ሁሉንም ነገር አሰለጠኝሽ አይደል? ለምንድን ነው አሁኑኑ ማን ጀምረው? አረ ተረጋጊ። ምንም ነገር እኮ በችኮላ የሚሆን ነገር የለም። አክስቴ፣ አሁንም ነፍሱ አደጋ ላይ ነው። ዶክተሮቹ ዲያሊሲስ ጀምሪ ብለዋታል። አንቺ ግን ምንም እያልሽ አይደለም። እጄ ላይ ምንም አይነት ገንዘብ ስለሌለ ነው እንጂ በዘርፌ በአንድ በእህት የመጨክን ይመስልሻል እባክሽ ቲጂ አሁን ለቀልድ ጊዜ የለኝም በእናትሽ ላክስትሽ ኩላሊቷን ከምትሰጣት ሴት ጋር እየተነጋገርኩ ነበር እሺ ቢያንስ ዲያሊሲሱን ትጀምራ ደግሞ ገንዘቡ ከተገኘ ኩላሊት በብላክ ይሸጣል ምናምን ሲባል ሰምቻለሁ ኧረ እባክሽ አንቺ ልጅ አፍሽን ሰብስቤ ደግሞ ማነው ይህን የነገረሽ ቲጂ ገንዘቡ እንደምን የሚገኝ እንጂ ኩላሊቱን ከየትም ብለን እናገኘዋለን ሀገሪቷ ላይ እኮ በዚህ ዙሪያ የወጣ ህግ አለ የስጋ ዘመድ ካልሆነ በፍጹም ኩላሊት መስጠት አይችልም። ባይገርምሽ ያልኩሽን ልጅ የቀረብኳት ዘርፌን አክስቴ ናት ብዬ ነው። ምን ላድርግ መወለድ ቋንቋ ነው ይባል የለ። ለካ እስከ ዛሬ እየመጣሽ ጓደኛዬ የምናም እያልሽ ስትነፋርቅ የነበረው ድራማ እየሰራሽ ነበር። ስርዓት አድርጊሽ። ቆይ እንዴት እንዴት ነው እያናገርሽኝ ያለሹ? ታዲያ አንቺ ስለምንድ ነው በአክስቴ ላይ እያሾፍሽ ያለሹ? ቆይ ልጅቷ እሻለች እንበልና ኩላሊቷ ከአክስትሽ ጋር ማች ካላረገስ እና ለምንድነው እኔ እንደዚህ የምታየኝ? እኔ በዚህ ጉዳይ ላይ ያለኝን አቋም ነግሬሻለሁ አይደል? እውነት ግን በህይወቴ እንደ አንቺ አይነት ደረቅ አይቻል አቅም። እሺ፣ ኤኒዌይስ ያዘዝኩህን በሙሉ ስራ። በቃ ተናግሬያለሁ፣ እደውልልሃለሁ። ትሰማለህ በአሁኑ ያደረግከው ነገር ትልቅ ዋጋ እንደሚያስከፍል ታውቃለህ ግን እሺ አጅረው ከነ ክፋትህ አሁንም አለህ አረ እኔ ግን ምን ግርም እንደሚለኝ ታውቃለህ ከሌሎቹ በተለየ ለምንድን ነው ለአንተ የለሰለሱት ስማ ከዚህ በኋላ ማንንም መንካት አትችል ማንንም ሰው ቅንጅርቲን ሆን ብለህ እንደደበከው አውቃለሁ እሺ ይኸውልህ ጓደኛዬ አንድ ነገር ይሁንና አሁን ቅንጅርቲ ምናምን ማለትህን ተውና በዙሪያ ስላሉ ሰዎች ብታስብ ይሻላል። እቺ ማናት ቀጫጫ ካንተ ጋብራ የምትሄደው ሉሲ፣ እንዳትጨርሰው እንዳትጨርሰው። ሉሲን አንድ ነገር ለማድረግ ብታስብ እኔ ራሴ ነኝ በእጆች ይሄ የምገልልሽ ደቀቀይ እገልላለሁ። በጮህና ባስፈራራ በተግባር ተግባር ላይ ደግሞ ታቀኛል። እንዳጠፋ አትገፋፈኝ። ምንድን ነው እያወራ ያለው? አንተው ራስ ነህ። የሳራውን ልጅ አስለቀቀ። ይህን ነገር እንዳደረገ ያደረከኝ ሰውዬ ምንድነው እያወራ ያለው? እኔ የማንም ልጅ አላስለቀቅኩም። ደሞ እድሉን አግኝቼ ባስለቅቅ ደስ ይለኝ ነበር። ቆይ አንተ ማን ነው የምትለው? ማን ስለሆንክ ነው አንተ ሰው አጋጭ፣ ሰው ፈጭ የሆንከው? ብዙ ባትፈታተን መልካም ይመስለኛል። ስማ ሰውዬ፣ እድሜ ልክህን ሰው እያስፈራራህ የምትኖር ይመስላል። ለአንተም የሚሆኑ እኮ በቂ ህግ አለሽ። እሱንማ ቅንጀርት ንደብቅ ያሏችሁ ስከሱኝ ኳየሁት፣ ግን የሆኔ ምንም አልሆንኩም። ይኸውልህ ከእኛ ራቅ። ይሄ የመጨረሻ ማስጠንቀቂያ ነው። እሺ፣ አንተም ከቤዛ ራቅ። አልድርቅም። ከቤዛ ብርቅ ባልድርቅ ምን ልታመጣ ነው አንተ? ስማ ሰውዬ፣ ቤዛ በጣም ትጠላለች። ታቃለህ አይደል? እኔም አልወዳትም። ከመጀመሪያውም እሷን ማጥፋት ነበር ህልሜ። ምን ዋጋ አለ፣ አንተ መተ ህልሜን አመከንከው እንጂ። ምን ምን ነው ሱራፌል? ሁሉም ነገር አልነገራችሁም እንዴ? እዛ ቤት ገብቶ የቤዛ ባለ የሆነው ዝም ብሎ ይመስላል እንዴ? እና አንተ ነበርክ አዎ እኔ ነኝ። እዛ ቤት እንዲገባ ያመቻቸውት እኔ ራሴ ነኝ። ይውልህ እዚህ ታሪክ ላይ ተዋናይ ብቻ ሳልሆን ዋናው ደራሲ እኔ ሮቤል አማረ ነኝ። በዚህ ታሪክ ላይ ትክክለኛ ካስት ያረኩት ቲጂም ብቻ ነው። በቦታ ያገኘሁት እሷን ብቻ ስለሆነ እና አንተና ሶራፌል ከዚህ በፊት ትውቅ ነበራችሁ። ውይ ሲያሳዝን፣ ቅንጅርቲ ለዘመናት የደበቀውን ታሪክ ድንገት አውጥቼ በተንኩት አይደል አንተ ሰው ሆን ብለህ ይሄንን ታሪክ እየፈጠርክ ያለው እኔና ሱራፌልን ዳግም ለማጋጨት አስበህ ነው አይደል? በእርግጥ ጉዳዩ ያለው ሱራፌል ጋር ነው። ግን ጉዳዩ የተስተካከለ መስሏችሁ እንዳትዘናኩ። ሱራፌልን እንደጠበቅኩት አደለም። አደገኛ ተጫዋች ነው። ከባድ ሰው ነው። ቆይ ሱራፌል ለአንተ ምን ነው አሁን? ነው አሁንም አደገኛ ጠላቴ ነው። ድሮ ግን ወዳጄ ነበረ። ግን ላንተ አንድ ነገር ልንገር፣ ሱራፌል ማለት እኔ ገንዘብ ከፍየው ለቤዛ ባል የሆነ ሰው ነው። ይሄ በፍጹም እውነት ሊሆን አይችል። ለምን ቲጂኔዛ ያጠኛል? ሲጀመር ይህን የማይረባ እዛ ቤት እንዲገባ ያመጣችው ቲጂ ናት። ከኋላችም መጥቶ ከሁላችም የበላይ መሆን ማለት ይኸውልህ። ስማኝ፣ እኔ ከቤዛ ጋር ጠላት ብሆንም ሱራፌል የሚሰጥሽ ትንሽዬ ሳንቲም ትልቅ ሊቀበልሽ ምለነት ከሆነ አክስትሽ እንዴት ናት ብለሽ አልጠየቅሽኝም። እኔስ ለአንቺ አክስት ይመለከተኛል እንዴ? ይልቅ የማይረባ ወሬሽ እንደይና ልጄን በሰላም መልሽ። ጭራሽ እያስፈራራሽ፣ አይ እያስፈራራሽ እንኳን አይደለም፣ እያስጠነቀቁሽ ነው። እውነቴን ነው የምልሽ ቲጂ፣ ልጄን በሰላም ማመልሽልኝ ከሆነ ሕይወትሽን ጋህ እና የሚያደርግብሽ ሰው ነው የሚልክብሽ። ማንን ነው የምትልኪብኝ? ሳሚ ነው። አይ አባቱን። ኦ በስተመጨረሻም የልጅሽ አባት ተገኘ ማለት ነው። እየቀለድኩ አይደለም ቲጂ፣ በቃ ልጅን ስጭኝ እያልኩሽ ነው። እንደውም ያልኩሽን ነገር እማታደርግ ከሆነ እማላደርግ ከሆነ ምን ልጅሽ እንገላታለሁ ብለሽ ልታስፈራሪኝ ነው እን አንቺ ግን ልጄን የሰረቅሻት አንቺ እንደሆነሽ ለሮቤል ብነግረው እንዲህ በቀላሉ ሜታዎች ይመስልሻል? ዩ ኖ ዋት፣ እንደውም ከዚህ በኋላ ሮቤል የሚባል ሰው አልፈራም። ከዚህ በኋላ ቲጂ የራሷ የሆነ ግዛት ይኖራታል። ያኔ ሁሉም ሰው እኔን መፍራት ይጀምራል። ያ ሮቤልንም ጨምሮ ማለት ነው እኔ ስለዚህ ጉዳይ አይመለከተኝም። ልጄን ብቻ ስጪ ነው እያልኩሽ ያለሁት። በእናትሽ አንድ አማርኛ እያወራሽ አታድክሜ። ይኸውልሽ ልጅሽን እምትፈልጊያት ከሆነ በግድም ሳይሆን ወደሽም ታደርጊያታለሽ። ለማንኛውም ጊዜ የለኝም ሳሽ እስከ ሱራፌል ጋር ትጣላ ነው። እንደው ያለው ነገር አስገርሞኝ እንጂ ሱራፌል ማኮ በአደባባይ ታማኝነቱን አሳየ። እኔ ግን ሳስበው አሁንም ያ ዶክተር ተብዬ ይሁን ነገር ሳያስብ አይቀርም። ቆይ ያገኙን ሰው እያጋጨ የሁሉንም የሚወጡ በብጥብጥ ነው የሚፈልገው። ልክ ነሽ። እኔ ራሱኮ ከሳሮን ጋር ያጣላ ይሞክሮ ነበር። ምን ሳሮን ሳሚ ነው ልጅ እኔ ያስለቅቀው ብላ እነግራኛለች ያለ መሰለሽ። አሁን ነው ይሄ ሰውዬ ሁላችንም ለማቧጨቅ እንደተነሳ ያወቅሁት። እንደዛ ካሰበ እኮ አንተንም በበቀል ሊጎዳ ይችላል ኩቻዬ እኔን አይደለም በቀጥታ መጉዳት የፈለገው በዙሪያ ያሉትን የምወዳቸውና የምፈልጋቸውን ሰዎች ነው ሊያሳጣኝ የፈለገው የሰውዬ ለዛ ነው ነገሮች ረገብ እስኪሉና እስኪስተካከሉ ድረስ ሀያትሽ ጋር እንድትሄጅ የፈለግኩት ለምንድን ነው ከዚህ የምሄደው? አይገርምም ከዚሽ ንቅንቅ አልልም ያደርገውና ደግሞ አሳየዋለሁ ኩቻ እንዴ ያ የተረገመ ዶክተር ብዙ ሰዎች እንዳሉት ታውቂያለሽ አይደል ማን ያውቃል አሁንም እኮ በዙሪያችን የሆነ የሚሰልለን ሰው ልኮኮ እየሰለለን ይሆናል እየተከታተሉሽ ቢሆንስ የዛኔም ታውቂያለሽ አይደል ማማዬን እንደዛ ዝቶና አስፈራርቶ ነው ያገታት። ቆይ ለምንድነው ሁሉ ነገር ሲፈጠር አርፈን የምንቀመጠው? ቆይ ለምን ወደ ህግ አንሄድም? እመኚ እዛም ቢሆን በቂ ሰዎች አሉት ህጉም የራሱ ነው እኮ ነው የሚልሽ። እንደዛ ባይሆን ኖሮማ ለመርማሪው ቅንጅርቲን ገሎ ጥሎት ሊሆን ይችላል የት እንዳለ እንኳን አይታወቅም ብዬ ስለው አንድ ሳምንት ሳይሞላው ነው የፈታው። በቃኛ። ለሰከድም ቢሆን ተደላድለን መኖር አንችልም ማለት ነው። እንዴ ደሞ እኮ ያቺ ሳረውናት እንዴት ነው? ቆይ አንተ ልጇ እንዳስለቀቅላት የምትናገረው? ቆይ እውነት ግን ሳሚ ይሄንን ነገር አድርገው ምን ሆነ፣ ሻርኩቻ? ይሄን ነገር አድርገው ቢሆን ኖሮ ላንቻል አልነግርሽም ነበር። ይኸውልሽ፣ ይሄ ዶክተር ሆን ብሎ ነው። እኔና ሳሮን ሊያጋጨን ፈልጎ ነው ይሄን ነገር እኮ ነገራት። ስሚ፣ አሁን ግን ይሄ የተረገመ ዶክተር የማይሆን መስመሩን እያለፈ ነው። ምን ልታደርግ ነው? ምን ማለት ነው ምን ልታደርግ ነው ማለት? እኔም እኮ ወንድ ነኝ እና ወንድ ስለሆን ከሄደ ከግንብ ጋር ልትላተም ነው። እስከዛሬም ዝም ያልኩትና አንገቴን የደፋሁት በምክንያት ነው። አሁን ግን ከዚህ በኋላ ዝም አልልም፣ ምክንያቱም እንደ ድሮ ብቻዬን አደለሁ፣ እነ ሱራፌልም አሉ። ስለዚህ በጋራ ሆነን ይህን የተረገመ ጎልያድ እንገነድሰዋለን። የነገርኩህን በደንብ ታስታውሳለህ አይደል? ውጤቱ ምንም ቢሆን ምን እኔ ለአንተ ያለኝ ስሜት ቅንጣት ታክል እንኳን አይቀንስም። ሜዚ፣ እባክሽ እባክሽን፣ ይቅርታ አድርጊልኝ። አልገባኝም። ለምንድን ነው ይቅርታ እየጠይቅኝ ያለሁ? ይህንን ነገር ከመጀመሪያውም ጀምሮ አውቅ ነበር። ምን ነው? ከመጀመሪያ ጀምሮ የምታውቀው? ከመጀመሪያውም ጀምሮ ልጅ መውለድ እንደማልችል አውቅ ነበር። ያኔ መልካም ሰው ስላልነበርኩ ያኔ ባለመናገሬ ምንም አልመሰለኝም ነበር። አሁን ግን፣ አሁንም ቢሆን እኔ አልተቀየምኩህም ማሬ። እኔ አንተንን አንተን ብቻ ነው የሚፈልገው። ከዚህ በኋላ ከእኔ ምንም ነገር አታገኝም። መውለድ አልችል ገንዘብ የለኝም። ይልቅ ቤዚ በጊዜ የሚሆን እንዳትጨርሰው። ቆይ እኔን ስታይኝ ምን አይነት ሴት ነው የምመስልህ? ንገርኝ እስቲ ገና ለገና ልጅ መውለድ አልቻለም ብዬ ህይወቴ ማጣ ነው እንደ የሚመስልህ? አንተ ማለት እኮ ህይወቴ ነህ ካላንተ መተንፈስ እንኳን የምችል አይመስለኝም። ምን ላርግ ቤዚ። እኔስ አንቺን ማጣት እንፈልግ ይመስልሻል? ራሱ ወዳድ ሆኜ ፍላጎትሽን እንዳርገ ታስቤ እኮ ነው። ፍላጎቴ አንተ ነህ። በቃ ይሄን ነገር እንደውም እንርሳው። ገና ፍቅራችንን እያጣጣምን ያለን ሰዎች ነን። ሱሬ አንተ ለእኔ ከበቂ በላይ ነህ። አውቃለሁ፣ አውቃለሁ ይኔ ፍቅር ካሮ የት ነው ጠፍተሽ ነበረ? እንዴ ምን ሆነሽ ነው እያለቀሽ ነው እንዴ እንኳን ደህና መጣ ቆይ ግን ለምንድን ነው እኔ ብቻዬን እየተሰቃዩ ያለሁት ስለምን ስቃይ ነው የምታወሪው? ልጄ አሁንም እንደታገተች ነው ምን ልጄ በጣም ታማሚ ናት ምናልባትም ከዚህ በኋላ እዛ ከቆየች እንዴ ግን እኮ ሮቤል እኮ እንደለቃትኮ ነገረሽኝ ነበረ እንደውም ሳሚ ነው ልጄን ያስለቀው ብለሽ ለሮቤል ስነገርሽው፣ እንደውም አግኝቼ በወቀስኳት እያልኩኝ እኮ ነበር። ቆይ ግን እንደው በምን ቀን ነው እዚህ ማብቂያ የሌለው ጨዋታ ውስጥ የከተትከኝ? ሳሚ ሳሮን እባክሽ ተረጋጊና የተፈጠረውን ነገር ንገሪኝ። አሁንም ልጅሽ ሮቤል ጋር ነው ያለችው አይደለችም? እና እሱ ጋር ካልሆነች ማን ጋር ነው ያለችው? ቲጂ ጋር ናት። ምን ትሰማኛለህ? ከዚህ በኋላ እኔ ብቻዬን መንገላታት ሰልችቶኛል። እንዴ ቆይ ደግሞ እሷ ምን ይሁን ብላ ነው ልጅሽ ነው ያገተቻት? ምክንያቱን ለመስማት ዝግጁ ለህ ልጄን ከሮቤሎስ ደያገጥቻት አንዱ ኩላሊቴን ላክስቷ እንድሰጣት ስለፈለገች ነው። ሳሮን ምንድን ነው እያወራሽ ያለሽው? እያልኩ ያለሁትማ ከዚህ በኋላ ይሄ ጉዳይ ያንተ ጉዳይ ነው። አሁን ልጅህን ከስቃይ የምታደግ ተራው ያንተ ነው። ምን ልጅ ነው ያልሺው? ቆይ አንዴ መልሼ እደውልልሻለሁ። አዎ ሳሚ፣ ቀድሜ ስላልነገርኩ ይቅርታ። ግን ኤልዱ ያንተ ልጅ ናት እንደ ማለት ኤልዱ የሳሚ ልጅ ናት ማለት ነው? አዎ፣ ኩቻ የሳሚን የአንድ ወር ጽንስ ይዤ ነበር ዲያስፖራውን ያገባሁት። ያኔ ሳሚ ኃላፊነት ለመሸከም ብቁ ስላልሆነ በቃ ልጁን የዲያስፖራ ነው አስባልኩኝ። እና እስከ ዛሬ ልጅ እያለኝ ደብቀሽኝ ነበር? በጣም አዝናለሁ። አሁንም ከአቅሜ በላይ ስለሆነብኝ የነገርኩህ። ሳሮን፣ እንዴት ነው እንደዚህ አይነት ነገር ከኔ የምትደብቂው? እባክህን ሳሚ ተረጋጋ። እንዴት ነው የምረጋጋው? አትሰማያትም እንዴ ከአመታት በኋላ እኮ ልጅ አለ እያለችኝ እኮ ነው። ሉሲ በጣም ይቅርታ በዚህ ሰዓት ይሄ ነገር እንዲፈጠር ፈልጌ አልነበረም። እባክሽን በቃ ሳሪ ተረጋጊ፣ ይሄ እኮ ያለፈ ታሪክ ነው። ደግሞ ልጅሽን ፈልገን እናገኛታለን። እሺ ቃል እገባልሻለሁ። እባክሽን አታልቅሽኝ እሺ በቃ ስሜት እየተሰማኝ ነው። ስለዚህ ነው ክፍተትህን መሙላት አልቻልኩም ማለት ነው? ኖ እንደዛ ለማለት ፈልጌ አይደለም ቤዛ። ይልቅ የሆነ ነገር እያሰብኩ ነበር። ምንድን ነው እሱ? ምናልባት ለዚህ ውሳኔ ልቸኩል አልቸኩል አላቅም። ሱሬ ግን ምንድን ነው የተፈጠረ ችግር አለ እንዴ? ሱሬ፣ በእርግጥ አሁን ላይ አምናሃለሁ፣ ግን ደግሞ ከዚህ የበለጠ ልተማመንብህ እፈልጋለሁ። ቆይ ይህንን ነገር ድጋሚ ማዋራት አለብን እንዴ? ቆይ ለንቺ የመታመኔን ከቃላቶች በምላሳይሽ ያው መቼም አሁንም ቢሆን የኔ ሆኖ ሁሉ ያንተ ነው። እሱን አውቃለሁ፣ ግን ከምንም በላይ ልብሽ የኔ እንዲሆን ነው ፍላጎቴ። ቆይ እሱን ትጠራጠራለህ እንዴ? ሌላው ለእኔ ትርፍ ነው። ድጋሚ ቀለበት እናድርግ ባልከው ሀሳብ ተስማምቻለሁ። አንቺ አምረልሽ እንዴ? እኔ እኮ ዝም ብዬሽ ስቀልን ነበር። ከዚህ በኋላ ሀብቱም ላይ ቢሆን የኔ ያንተ የሚባል ነገር እንዲኖር አልፈልግም። አይ ግድልሽም፣ ሀብቱ አንቺ ጋር እንዲቀመጥ እፈልጋለሁ። ባይሆን ቢዝነሱን እኔ ተከራ አደርገዋለሁ ነገ የሚፈጠረው ነገር አይታወቅም። ታውቃለህ፣ ደግሞ እኔ ያለኝ ስጋት ሀብቱ ላይ አይደለም። ከኔ ጋር ይህን ያክል አመት ስትኖር በስህተት ካዞርኩል ቤት ውጭ ምንም ነገር አልነበረም። ቆይ ለምንድነው አሁን ይህንን ነገር እያደረግሻለች? ውዴ፣ ሰው ተሰባሪ ሸክላ ነው። አሁን እንኳን ከዚህ ስንወጣ ምን እንደሚገጥመን አናውቅም። እባክሽን እኔ ፊት ስለ ሞት አታውሪ። ግን እኮ ለሁላችንም የማይቀርዳ ነው አይደል? አየህ፣ ከሞትክ በኋላ ምን ነው ባደረግኩለት ብሎ መጸጸት የለም። ሰው በህይወት እያለ ነው ማድረግ ያለብህ። እሺ በቃ ይህን ነገር እንተወና ስለሌላ ነገር እናውራ። እኔ ደግሞ ስለዚህ ጉዳይ ነው ማውራት የምፈልገው። ቆይ ለምንድነው አንተ እንደዚህ ችክ የምትለው? ድጋሚ ቀለበት ከኔ ጋር ማድረግ አትፈልገን? እሱንም አፈልጋለሁ። ስለዚህ ድጋሚ ተፈራርመን ሀብትሽ ሀብቴ ንብረትሽ ንብረቴ ተባብለን እንዳዲስ ተጋብተን ነው እንድኖር የምፈልገው አንቺ እንደስ የሚያሰኝሽ ከሆነ እንደውም ይሄንን ነገር ካላደረኩት ነው በጣም የሚከፋኝ። ግን ምንም ነገር የፈራሹ ነገር የለም። ማለቴ ሮቤላ አግኝቶ አስፈራርቶች ነበር እንዴ? አረ፣ ይህንን የማይረባ ሰውዬ ካየሁት ረጅም ጊዜ ሆነ። ነገሩ ድንገት ሆኖ ግራ አጋብቶኝ እኮ ነው። ለማንኛውም ይህን ጉዳይ ከቋጨ ነው ስለ ቀለበታችን እናውራ። ደስ የሚል የቀለበት ፓርቲ እንዲኖረኝ እፈልጋለሁ፣ ግን ብዙ ገንዘብ ማባከን ያለብን አይመስለኝ። ተመልከቱልኝ ብቻ ባልየው ከአሁኑ ሚስቱን ገንዘብ ቆጥ ቢያለ ነው። በልና አሁኑ ውስጥ ንግባ። ሸ! አስደነገጥከኝ! ደግሞ ምንድነው እንደዚህ ፊት ለፊቴ ድንቅር ድንቅር ብላ ይቀራ? አንቺ እያለሽ ሰላም የለ። አንቺ ነገር ብቻ ነሽ። አንቺ ጦስ ልጄ፣ እኔ ታባሽ ያረግሻት የመል፣ እንዴ የማታዋንሶ ነው በቀን ማዝራት የለት መ የመጣ ልጄ፣ እኔ ታባሽ ያረግሻት እያልኩሽ ነው። ደግሞ ስለምን ልጅ ነው የምታወራው? ስለ ሳሮ ልጅ ነው እያወራ ያለት የሳሮን ልጅ የታባሽ ደበቅሻት። ያማሃል እንዴ? ጤነኛ አይደለህ። አንቺ ልትገለኝ ነው። ያንቺና የዚያ የተረገመ ዶክተር ጨዋታ በጣም ሰልችቶኛል። ሁለታችሁም ሰልችታችሁኛል። የት ነው ያደረግሻት ልጅቷን? እኔ ሳሮን ስለምትላት ሴትም ሆነ ስለ ልጁ ምንም አውቀው ነገር የለም። አሁን ዞር በልልኝ ከፊቴ። እኔ አልጨረስኩም ባክሽ። ይልሽ ልጅቷን የማትመልሽልኝ ከሆነ ጉሮሮሽን አሁኑኑ ፈልቅዬ የምጠራው። እባክህ ምን ነገር ዞር አርገው እባክህ። እቺ ልጅ የዋሸች ነው እኔ የእሷን ልጅ አላውቅም። ሬሳሽን እዚህ እንዳላጋድመው ንገሪኝ። አንቺን እዚህ መያዜ ነገረች ነው እንዴ? ናው እየተከታተልን ነው። ደወለ ባልደረባሽ። ምን አባ ፈለግ ምን ኩቻ ሰውየ ኩቻ። እንዳትነካት ይኸውልህ ዶክተር እባክህ፣ ይኸውልህ ሉሲን እንዳትነካት ምንም ነገር እንዳታደርጋት ይኸውልህ እባክህ፣ እየነገርኩ እኮ ነው፣ እየለመንኩ ነው።